እንደ ሞተ ሰው የሆነውን የራሱን ሰውነት ይልና፣ ከሞተ ሰው የማይሻለውን የሳራን ማህፀን እያየ በእምነቱ በረታ እንጂ በእግዚአብሔር የተስፋ ቃል ላይ አልተጠራጠረም። ከዛስ ለእግዚአብሔር ክብር ሰጠ ይላል። እግዚአብሔር ሰጥቶ መጻተኛ እንዴት ትሆናል? ሰጥቶኛል ብለ ነው የምታረጋግጠው እኮ። ካርታ ይዘ ሳያዩ የሚያምኑ የሚለ እኮ የአብርሃም ነው። ምንም አልሰጠውም ባይዘው በባዶ እጁን ያስወጣው አብርሃም እግዚአብሔርን አመነ ሲል አምናሃለሁ ነው። እንዲህ አለው አደለም። የአብርሃም እምነት በእግዚአብሔር ተስፋ ላይ የተንጠለጠለ እምነት ነው።

አብርሃም እግዚአብሔርን ባመነበት አይነት መንገድ የሚያምኑትን ግን ለመርዳት ኢየሱስ እንደመጣ ግልጽ ነው። የተመረጠ የሚባል የለም አለ እኔ ከኢትዮ ና ሞሮ ኮ ነው መርጬ የኔ ነው ስል ኮ የኔ የሆኑት ልዩ ከሆንክ የሆንኮ ከእግዚአብሔር የተነሳ ነው። ኢየሱስን ከመሃል አውጥቶ እኛ የገባን ቀን ልዩ ወንጌል ነው የሚሆነው እሱ ደግሞ የተረገመ ይሁ እና የአብርሃምን ዘር ሊረዳን የመጣው የአብርሃምን ዘር ሊያግዝን የመጣው እና የአብርሃም እምነት መታዘዝ አለው ጻፉ እምነት መታዘዝ አለው ኢየሱስ ሰው የሆነባቸው ምክንያቶች ብሎ የብራውያኑ ጸሐፊ ሲያስቀምጥ ሰይጣንን ድል ማድረግና ሞትን ማሸነፍ ብቻ ሳይሆን በሞት ፍርሃት ባርነት ውስጥ ያለነውን እኛ ነው። አሁን አንዳንድ ሰው ኢየሱስ ተመልሶ ሲመጣ የት ነው የምትሄደው? የት እንደሚሄድ አላቀም ይላል። ተናግሯል እኮ ኢየሱስ ናን በዚህ በኩል ግባ ይሏል፣ አልገባም ብሎ በሞት ፍርሃት ውስጥ ከዚህ የሞት ፍርሃት ባርነት ጌታ ኢየሱስ መስቀል ላይ ሞቶ ነፃ አውጥቶ በዘላለም ህይወት አርነት ውስጥ ነው ያለ እኔ ጌታ ኢየሱስ ክርስቶስ አሁን በዚህ ሰዓት ቢመጣ ይሄ ጉባኤ መቼስ ያው ታቃላችሁ፣ እርግርግ ብለን ነው የምንሄደው፣ ድንግጥ አንለን። ሰማይ ስንሄድ እንደምንሸለም እርግጠኛ ነኝ። ግን ሰማይ መሄድ ኢየሱስ ጋር መግባት ከአብ ፊት መቆም ብቻ ሳይሆን የክብር አክሊል ጻድቅ ፈራጅ ሆኖ እርሱ አደለ ያለው ጳውሎስ የክብርን አክሊል ይሰጠኛል አለና፣ ይሰጠኝ ይሆን አደለ ይሰጠኛል፣ እርግጠኛ ነኝ፣ ለእኔ ብቻ ግን አደለም ብሎ እንደኔ እርሱ ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አረገው። እኛን ሁሉ አስገባን። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? ነው የነ ጳውሎስ አይነት ነው። ከሞት ፍርሃት፣ ባርነት ነፃ ወተናል። ስለዚህ ይህንን ያደረገው የጌታ የኢየሱስ ክርስቶስ ሰው መሆን ነው። ነው አደል? ትምህርቱ ኢየሱስ ሰው ሆነ ነው። ኢየሱስ ሰው ሆነ ካልን ግን እያልን ያለነው በመስቀል ላይ ሞተ ነው። ክብር ለኢየሱስ ይሁን። ቁጥር 16 ላይ እርሱ የመጣው ከመላእክት መላእክትን ለመርዳት ወይንም የመላእክት አይነት ከመላእክት ዝርያ ሆኖ ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። በምንድነው ግልጽ የሆነው? በምንድነው እርግጠኛ ን ሰው ሆኖ ነው የመጣው ያስታውቃል። ኢየሱስ መቼም የወደቁትን መልአክት አያግዛቸው የአብርሃምን ዘር ለመርዳት እንደመጣ ግልጽ ነው። ለምንድነው የዚህ ደብዳቤ ጸሐፊ የአዳምን ዘር ለመርዳት እንደመጣ ግልጽ ነው ያላለው? የአብርሃምን ዘር ነው ያሉ አይደል? ስለዚህ ጌታ ኢየሱስ ክርስቶስ ሰውን ለማዳን ነው የመጣው። ሰውን ነው የሚያግዝ ሰው ለማዳን ብቻ ግን አደለም። ኦሪጂናሊ በጻፈበት ቋንቋ ሄዳችሁ ካያችሁት የክፍሉ ሀሳብ ማዳን ወይንም በመስቀል ላይ መሞት መታደግ፣ ምናም ብቻ ሳይሆን አንድ ሰው ሲወድቅ ከወደቀበት ለማንሳት እጅ ልኮ ማገዝ። አሁን አድኖን ብቻ አልተወንም፣ እያገዘን ይኖራል። አድኜ አለው እንደ ፍጥርጥር ኑር አደለም ያለን። በየጊዜው ደግሞ ይረዳናል። እጁን እየላከ የወደቀን ሰው ክንድ እየያዘ ያነሳል። ይሄንን የሚያደርገው መላእክትን ሳይሆን የአብርሃምን ዘር ነው። የአዳምን ዘር የአብርሃም ምን ዘር ነው? በእርሱ የሚያምኑትን ነው ሊረዳቸው የሚችለው። አሁን የሰው ዘር በሙሉ ለማዳን ነው ኢየሱስ የመጣው። በድነት ሥራው ግን የሚያምኑ የአብርሃም አይነት እምነት ያላቸው አብርሃም እግዚአብሔርን ባመነበት አይነት መንገድ የሚያምኑትን ግን ለመርዳት ኢየሱስ እንደመጣ ግልጽ ነው። የኢየሱስ ደም ዓለምን ሁሉ የማዳን አቅም አለው ያመኑበት ናቸው ግን የሚድኑት። ለዘላለም የሚያድነን የኢየሱስ ክርስቶስ የመስቀል ስራ ነው፣ የፈሰሰ ደም፣ የተቆረሰ ስጋ። ይሄንን ኢየሱስ ያደረገው ለመላእክት እንዳልሆነ ግልጽ ነው። አዎ፣ ለአብርሃም ዘር እንደሆነ ግልጽ ነው። ለምንድን ነው የአብርሃም ዘር ያለው? የአብርሃም ዘር የአብርሃም ዘር ሁለት አይነት ነው። አንደኛ በስጋና በደም የተካፈለው እስራኤላውያን የአብርሃም ዘር ናቸው። እኛ ከአባታችን ከአብርሃም ነን፣ አንተ ከየት እንደመጣ አናቅም ሲሉ ጌታ የሱስ ክርስቶስ ምንድን ነው ያለ? ከአባታችን ከአብርሃም ነው ሲሉት አይመስልኝ እንዴት? አሉት። አብርሃምማኮ ገና ሳልመጣ እንደምመጣ ገብቶት አመነኝ። አብርሃምማ ቀን ይናፈቀ። እናንተማ ከአባታችሁ ከዲያብሎስ ናችሁ ሲል መጽሐፍ ቅዱስ ሲናገር ሊትራሊ ዮሐንስ ወንጌል ምዕራፍ ስምንት ሊዱ እናንብቡ። ሰደቡት አንተ አሉት ኢየሱስ ሲሰድቡት እሳት አውርዶ አይበላ። አትቀበሉኝም ትቻቸው ነው ሄደው ነው የሚለው። አብርሃምማ ቀን እናፈቀ አላቸው። በጣም እኔ በእውነት ነው ምላቸው እኛ ወንጌል ስለገባንና ከ2000 ዓመት በኋላ የተደራጀ ትምህርተ ክርስቶስ ይዘን ስለምናወራ እንጂ በአካል ይዛን ቀን ያለ ሰው እነሱ ከሚሉት የተለየ ነገር አይለም። አብርሃም ሳይኖር እኔ እኔ ነኝ አለ። ፈሪሳያን ኮ አንተ 50 ዓመት ያልሞላ አሉት 30 ምናምን ዓመቱ ነው አርጊው ለማድረግ አትሊስት 50 አንተ 50 ዓመት ያልሞላ ሰውዬ አብርሃም ሳይኖር በፊት እኔ እኔ ቢፎር አብርሃም ወዝ አይ አም ትክክል አይደለም ኮንስትራክሽን እንት ነው የንግግሩ ምክንያቱም ትላንትና ዛሬ ነው ወደፊት እያለ አይደለም የሚያወራው ከአብርሃም በፊትም አሁንም ለእኔ አሁን ነው አለ እኔ እኔ ነኝ አለ አንቼንጀብል ጋድ የማልለወጥ አምላክ ነኝ አለ ለኢየሱስ ነው ስለሆነ ነው ቀሎት የሚያወራው ለአድማጩ ግን ከባድ ነው የ32 ዓመት ወጣት የተቆመ ከሁለት ሺህ ዓመት በፊት ነው አብርሃም የነበረው። የአብርሃምን ታሪክ ያውቃሉ። አብርሃም አባታችን ጂኒዎሎጂውን በጣም በጥንቃ ከአብርሃም ጀምሮ ነው የሚቆጥሩት። አብርሃም ሳይመጣ እኔ እኔ ነኝ። ከዛ ነው አይደል፣ ጠብ ጠብ ጀመሩ። በቃ ሊትራሊ ጠብ ጀመሩ። አንተ በአብርሃም መጣህብን አሉት። እኛን የፈለግከውን ስጥለን ዝም ብለናል። አዎ አሁን መሰረታችን ላይ ነው ሄድከው ስ አብርሃማ ቀኔ እናፈቀ ጓጓ ነበር። አብርሃም መቼ ነው የሚመጣው ብሎ እንዲያውም እኮ ስለ አብርሃም እኮ አይደል የአብርሃምን ዘር ሊያድን መጣ የሚለው ስለ አብርሃም እኮ መጽሐፍ ቅዱስ ሲነግረን እግዚአብሔር ርስት አድርጎ በሰጠው አገር ዕብራውያን 11 ተዋግቶ በያዘው አይደለም ባሸነፈው አይደለም እግዚአብሔር በሰጠው ነው የሚለው። እግዚአብሔር እንካ ብሎ በሰጠው በገዛ አገሩ እንደ መጻተኛ ኖረ ይላል። እግዚአብሔር ሰጥቶ መጻተኛ እንዴት ትሆናል? ሰጥቶኛል ብለ ነው የምታረጋግጠው እኮ ካርታ ይዘ አብርሃምስ እግዚአብሔር በሰጠው መሬት ላይ እንደ እንግዳ ራሱ እግዚአብሔር በሰጠው መሬት ላይ የመጣው ህዝብና የተገነባው ከተማ በአብርሃም ምክንያት ነው። ባይዘው በቤቱ የነበረ በጣም ብዙ ባሪያዎች ነበሩት። እንደገና አያሌ ከብቶችም ነበሩት። ባለሀብት ነው። ህዝብ መጣ። ከተማ ተመሰረተ። የከተማ ህዝብ መጥቶ አንተ ኮ ጌታችን ነህ ሲሉት አደለሁ። እንዲሁም መጽሐፍ ሲናገር ሚስቱ ሳራ ስትሞት ከኤሞር ሰዎች ሄዶ የመቃብር ቦታ ሊገዛቸው ሲል እንዲህ ጌታችን፣ አንተ በመሰረትካት ከተማ መተን አረባ ክሲ ኖ ኖ ኖ ኖ አገሬ ዚ አደለም አላቸው። ታዲያ ሲሉት እግዚአብሔር የመሰረታትን ከሰማይ የምትወርደውን ከተማ ይጠባበቅ ነበርና ይላል። አይ እግዚአብሔር መሰረት ያላት ከተማ ከሰማይ ተመጣለ። ይሄኛውስ ይሄን እግዚአብሔር ነው የሰጠኝ። እግዚአብሔር በሰጠው ላይ መጻተኛ ነው የሚመጣ። አዲስ ሰማይ፣ አዲስ ምድር፣ ሌላ ከተማ ብራዘር። እኔ እናንተ በወንጌል የሰማኑ ተስፋ አብርሃም ድሮ ሰምቶታል። የአብርሃምን ዘር ነው የሚያግዘው ማለት አብርሃም በዚህ መንገድን ያመነው በዚህ አይነት እምነት ውስጥ ያሉትን ለማገዝ ነው ያለው። የአብርሃም እምነት በእግዚአብሔር ተስፋ ላይ የተንጠለጠለ እምነት ነው። እግዚአብሔር እየሰጠ አደለም ያሳምነው፣ አሳምኖ ነው የሰጠው። በእግዚአብሔር ተስፋል ይዞ አደለም ያመነው አብርሃም ሳያዩ የሚያምኑ የሚል እኮ አብርሃም ነው ምንም አልሰጠውም ባይዘው በባዶ እጁ ነው ያስወጣው። አብርሃም እግዚአብሔርን አመነ። አብርሃም የሚቆጥረው ነገር የለውም። እግዚአብሔር አብርሃም ቤቆጠረ። አብርሃምን ኮ አስቆጥረለሁ አለው። ልጅ አስቆጥረለሁ፣ ባሪያ በዙሪያ ስብስቤ አስቆጥረሃለሁ፣ ስምህን ገናና አረጓለሁ። ብዙ ሰባት እኮ ነው አብርሃም። አንድ ሳይቆጥር እግዚአብሔር አብርሃም ቤቆጠረ። አብርሃም እግዚአብሔርን አመነ። እምነቱም ጽድቆ ነው ምራፍ 15 አይደል አመነ እግዚአብሔር ቆጠረ ጽድቅ ነው። ለዛ ነው በእምነት የሚገኘው ጽድቅ ወራሽ ሆነ። ብሉይ ኪዳን ቁጭ ብሎ በእምነት የሚገኝ ጽድቅ አብርሃም ወረሰ። እኔዚ ብሉይ ኪዳን ላይ ያሉ ሰዎች በጣም አያስጨንቋችሁ። አብርሃም ኦኬ፣ ወደዚህ ጠጋል። ኖህ አንድ ቁጥር ነው አደል ያለው። አዲስ ኪዳን አንድ ቁጥር ነው ኖህ ያለው። ምራፍ 11 ዕብራውያን 11 ሰባት ነች ቁጥር ሰባት። ኖህ በእምነት መርከብ ሰራ። እንደዚህ አይነት እምነት ብሉይ ኪዳን ተቀምጠው ምንም አይነት የእምነት አባት ከፊታቸው ሳይኖር፣ እንዲያውም እንኳን የእምነት አባት ሊኖር እግዚአብሔር ከነሱ ውጭ ሌላውን በሙሉ ሊያጠፋ ባለበት ሰዓት ላይ በማጆሪቲ አይሄዱም፣ ብቻቸውን ከእግዚአብሔር ጋር ይቆማሉ። አምነው በእምነት መርከብ ሰራ ብቻ አደለም የሚለው በእምነት የሚገኘው ጽድቅ ወራሽ ሆነ። በእምነት የሚገኝ ጽድቅ ኖ ዘፍጥረት ላይ እዛ ምዕራፍ ስድስት ላይ ያለ ሰውዬ ገና የፍጥረት መጀመሪያ ቢግኒንጉ ላይ ያለ ሰውዬ በእምነት የሚገኘውን ጽድቅ ወረሰው ይላል። ኢየሱስ ሳይመጣ በኢየሱስ በኩል አቋርጠው ያየ እግዚአብሔር ዓለሙን ሊያጠፋው ነው። አረባካችሁ ንስሐ ግቡኑ እንሰብሰብ ኑባካቹ ያገቡና ይጋቡ ይሰሩም ነበር ነው የሚለው። አረባካ የመጨረሻው ዘመን ባይዘው በመጨረሻው ዘመን ሰው የኖ ዘመን አይነን ነው ባይዘው። አጠፋዋለሁ ሲል ኖ ባይዘው አገሬ ሊያልቅ ነው አደለም ያለው፣ አሮጌው ሰማይና ምድር አልፎ አዲስ ሰማይና ምድር ሊጀምር ነው አለ። አሁን እሱ የነበረበት ትውልድ ከነ ሲስተሙ ተጠርጎ ሄደ። ኒው ቢግኒንግ እኮ ነው። ከአርባው ቀን ዝናብ በኋላ ከዛ ሁሉ ጊዜ በኋላ አዲስ እኮ ነው የሆነው። እግዚአብሔር ምድርን እንደሚያጠፋና ከዛ ሌላ ደግሞ አዲስ ህይወት እንደሚጀምር ለኖ ሰበከው። በእምነት የሚገኘው ጽድቅ ወራሽ ሆነ። በዚህ በጥፋቷ ሰው አይቶ የክርስቶስን የመስቀል ስራ የማይቀበል ጥርግርግ ብሎ ጠፍቶ፣ በክርስቶስ ኢየሱስ የመስቀል ስራ የሚያምን በሚቀጥለው ዘመን ላይ ከእግዚአብሔር ጋር አብሮ በአዲስ ህይወት ይቀጥላል ብሎ አመነ። አሁን ዘፍጥረት ላይ ሙሴ አላወቀም። የዕብራውያኑ ጸሐፊ መስቀል አሻግሮ አመጣው። ሰውየውን ሙሴ ታሪኩን ነገረን፣ የዕብራውያን ጸሐፊ ደግሞ ሪቪል አረገው። በመንፈስ ብርሃን ገለጡ። ዝም ብሎ መርከብ ሰርቶ እንዳይመስለው ይሾለከው ሰውየው። በእምነት የሚገኝ ጽድቅ ነው ያየው። እግዚአብሔር እንደነዚህ ያሉትን ነው የሚረዳው ነው። ዘንድሮም ቢሆን እንደፈለገ በሸነና ብሎ በክርስቶስ ኢየሱስ ሳያምን እግዚአብሔር ማ ሰው አይቀጣም ብሎ አረኔ በኢየሱስ እንባ ችግር የለውም በክርስቶስ ያላመነም እኮ ችግር የለውም። እግዚአብሔር ለዘላለም ይቀጣል። አንተ እግዚአብሔር እኮ ነው ይልሃል። አሀ ልጁን መስቀል ላይ ገሉ፣ ልጁ እያጣጣራ አባት የምነቶ ከሲል ዝም ያለውም እኮ እግዚአብሔር ነው። ልጁ ላይ ከጨከና አንተ ምኑ ነህ? የእግዚአብሔርን ጽድቅ በምህረቱ በኩል እንዳታቃልሉት። ምንም ጥያቄ የለው። ምህረቱ ለዘላለም ነው፣ ጽድቁም ግን አይዛነፍም። የእግዚአብሔር ባህሪያት አይጋጩም። ጽድቁም፣ ቅድስናውና ምህረቱ አይዛነፉም። እግዚአብሔር እኩል ቅዱስ ነው፣ እኩል የፍቅር አምላክ ነው፣ እኩል ጻድቅ ነው፣ እኩል መሐሪ ነው፣ እኩል ነው። እግዚአብሔር ሲምርህ ጽድቅ እያዛነፈ አይምርህም። ጥላውንን ይቅር ሲለው እግዚአብሔር ትቶ አደለም ይቅር ያለኝ፣ ልጁን ቀጥቶ ነው እኔን ይቅር ያለኝ፣ እየቀጣ እየገደለ ልጁ ሲሞት እሺ እያለ ሙት እያለ አንድ ልጅ ከፍሎ ነው ጠላውን የማረው። አይ ምህረቱ ለእኔ ነው ስል የእግዚአብሔር የጽድቅ ፍርድ ደግሞ ኢየሱስ ላይ ነው። እውነትና ምህረትን እኩል ባላንስ ያደርጋል። እውነትና ምህረት እኩል የተገናኙት መስቀል ጋ ነው። እግዚአብሔር ለዘላለም ማህሪ ነው። እግዚአብሔር ደግሞ እውነተኛ አምላክ ነው። ለኃጢአት የሚገባ ቅጣት ይቀጣል። አዎ፣ ይኸው ልጁን ቀጣ። እግዚአብሔር ይምራል ከዛው መስቀል ላይ እኔ ለዘላለም ማረኝ። ምህረትና እውነትን እግዚአብሔር እኩል ይዞ እኔ ከማርኩኝ ከማርኩ እውነት ላይ ኮምፕሮማይዝ ያደርጋለሁ። ከማርኩ በተወሰነ መንገድ የያስኩትን እውነት አላለዋለሁ። እውነተኛ ኮንኩኝ፣ አልምረህም። እውነትና ምህረትን በእኩል ባላንስ የሚይዘው እግዚአብሔር ብቻ ነው። ምሮኛልም፣ እውነተኛም ነው። ስለዚህ እግዚአብሔር ሲያግዝ መታገዝ አለብ፣ ነው የሚረዳው ማን? የአብርሃምን ዘር አብርሃም እምነት ውስጥ መታዘዝ አለው። የአብርሃም እምነት ሰቦርዲኔሽን መገዛት አለው። ዝቅ ማለት አለው። እሽማ ልጅ እንረድ አለው ኮምነት ውስጥ አብርሃም እግዚአብሔርን አመነ ሲል አምነሃለሁ ነው እንዲህ ያለው። አደለም በደረቅ መሬት በባዶ ሜዳ ላይ ምንም በሌለበት አገር ምድር በሚሰቅበት አይነት ሜዳ፣ በዚህ አውላላ ሜዳ ላይ ነው ህዝብ አረጋ አለ ሲል እምን ተስፋ በሌለበት ተስፋ የዟመነ ፓራዶክስ፣ የሚጋጭ ነገር ይጋጫል። ተስፋ የለማው ተስፋ ያዘ ይላል። እንደ ሞተ ሰው የሆነውን የራሱን ሰውነት ይልና ከሞተ ሰው የማይሻለውን የሳራን ማኅፀን እያየ በእምነቱ በረታ እንጂ በእግዚአብሔር የተስፋ ቃል ላይ አልተጠራጠረም። ከዛስ ለእግዚአብሔር ክብር ሰጠ ይላል። እየተንቀጠቀጠ ምርኩዙ ላይ ተደግፎ ተንቀጠቀጠ ሽማግሌ ሰውዬ ክብር ለአንተ ይሁን። ኔሽንስ ሲወጣል፣ ከኛላ ህዝብ ይወጣል፣ ከኛላ ይሄ ነው የአብርሃም እምነት። እንደዚህ አይነት መታዘዝ አለው። ወክ አርጎታል። አምና አለው አይደለም። እምነት እምነት እርምጃ አለው። እምነት መታዘዝ አለው። እምነት ስራ አለው። አንዱ ስራ ይሄ ነው። ልጅ እሰጥሃለሁ ሲለው አመን አምኖ ተቀበለው። ታውቃለህ? ከእግዚአብሔር እጅ ፈልቀው ፈልቀው እንዲህ ነው ያወጣው። ስንት ሰው እኮ ስንት ነገር ሰምቶ እኮ መንገድ ላይ ይቀራል። ትዝ ይላችኋል? ለእስራኤላውያን ያ ሁሉ ሚሊዮን ህዝብ አንድ ነጥብ ብሎ ሚሊዮን ህዝብ ከግብፅ ወጥቶ ከዘ ሉቅ መጽሐፍ፣ በኋላ አንብባችሁታል። ለአባቶቻችሁ ቃል የገባሁትን ይላል። አባቶቻችሁ የት ሄዱ? ቃል ተገብቶላችሁ አልቀው። አብርሃም ለልጅ አረገዋለሁ አይደለም ያለው እግዚአብሔር። ልጁን ራሱ የወሰደው ከእግዚአብሔር እጅ ላይ በዚህ እምነት ነው። ፈልቀው የእምነት አባት ቢባል ትክክል የብርሃኑ ጻፍ ሲጽፍ የአብርሃምን ዘር ነው የሚረደው አለ። ታውቃል ኢየሱስ የሚረዳው የአብርሃም አንተ ከኢየሱስ ድነት ጋር ተያያዘ። የአብርሃም ዘር መቶ ምናምን ዓመት መሬት ላይ ኖሮ መስያኒክ ላይኑን ክሮስ አረገው። ታውቃል እግዚአብሔር በዚህ በኩል ነው ማግዘዋል። እንደዚች ነው ባይዞ ጌታ ይመጣል። እንደዚች አሁን ዛሬ ቢመጣ በእውነት በቃ ከአብርሃም ዘር ያሉትን ሊረዳ የሚለው እኛ እኮ አሁን ዲሴንደንቱ ይሄ እንትኑ በስጋ የተወለዱት አይሁዳውያን ናቸው። በክርስቶስ ኢየሱስ በኩል ደግሞ ያለነው ነው እኛ ነን የአብርሃም ዘራውን፣ ትልቅ ሆኗል። አይሁዳዊ ብድግ ብሎ እኔ ነኝ ማለት አይችልም። እኔም ነኝ ማን ሰጥ አንተን ራሱ ማን የሰጠህ ነው ነው ምሎ አብርሃም ሰው ያደረገው እግዚአብሔር አይደል እንዴ? እዚህ እላቸዋለሁ የነቢያት መጽሐፍ ላይ እስራኤል አስቸግረች እኛ እ የተመረጠነ እግዚአብሔርም ላይ የተመረጠነት ሲሉ ለእግዚአብሔር ቆይ ቆይ ቆይ፣ መነሻችሁ ልንገራቸዋለሁ። አባትህ ኬጥያዊ፣ እናትህ አሞራዊ ነበረች። የተመረጠ የሚባል የለም አለ። እኔ ኬጥያዊ እና አሞራዊ እኮ ነው መርጬ የኔ ነው ስል እኮ የኔ የሆኑት ልዩ ከሆንክ የሆንክ ከእግዚአብሔር የተነሳ ልዩ የሚባል የለም አንድ አይነት ነን። የለየን ኢየሱስ ብቻ። በቋንቋ በዘር ቆጠራ በምንም ልዩ የሚባል ነገር የለም። አንድ አይነት ሁሉም ከኃጢአት በታች፣ ሁሉም ከሞት በታች፣ ሁሉም ከእርግማን በታች ኢየሱስ መቶ ገነጠለው ሲገነጠል ከዘር ከቋንቋ ከነገድ ከሕዝብ ቀለም ምናምን የኑሮ ታስስ አልመረጠም። መንገድ ላይ የተኛውም ቤተ መንግስት ያለውም እኩል በክርስቶስ መስቀል ዳኑት። በፍጹም ቤተ መንግስት ያለ ጠጋ የለም፣ መንገድ ላይ የተኛ አይርቅም። በጣም ባለጠጋ ሲሆን ጠጋ የለም፣ ምንም የሌለው ሲሆን አይርቅም። እንደ ወንጌል የሚያስደስት ነገር የለም። እኩል የሚያደርገኝ ወንጌል ያው ከፍልል ታው ሚለኝ ወንጌል ነው። ኢየሱስ ብቻ ነው የሚታየው፣ ኢየሱስ ብቻ ነው የሚከብረው። ኢየሱስን ከመሃል አውጥቶ እኛ የገባን ቀን ልዩ ወንጌል ነው የሚሆነው፣ እሱ ደግሞ የተረገመ ይሁን። በቃ ኢየሱስ ብቻ በፍጹም አባቶች ያስቀመጡ ስታንዳርዷን ስታንዳርድ ይዘን ነው የምንጨርሰው። ቢቀላቀሉት ኖሮ አይገቡም እዚህ መጽሐፍ ውስጥ። እሱን ብቻውን ስለያዙት ነው ባለ ታሪክ ይኸው። ሁለት ሺህ ጨምሮ ከአራት ሺህ ዓመት በኋላ አብርሃም እንላለን ዛሬኛ። ከአራት ሺህ ሰውየውን እኛ እንፈጠር አንፈጠር፣ ኢትዮጵያ የምትባል ሀገር ትኑር አትኑር፣ ከሜሶፖጣሚያ ውጭ አገር ይኑር አይኑር አያቅም። በከሜሶፖጣሚያ ውጭ አያቅ ነው የሞተው። አለም ሁሉ ተሰብስቦ የአብርሃም ልጅ ነኝ ይላል። ይስሐቅ አለ። በይስሐቅ በኩል ነው አደል እኛ ልጆች ነን የምንለው። በሌላ በኩል አንቆጠርም። በይስሐቅ በኩል ነው የምንቆጠረው። ኢየሱስ የመጣው በዛ በኩል ነው እና የአብርሃምን ዘር ሊረዳ ነው የመጣው። የአብርሃምን ዘር ሊያግዝ ነው የመጣው። የአብርሃም እምነት መታዘዝ አለው ውስጡ፣ ጻፉ። እምነት መታዘዝ አለው።